ሰላም፣ ሰላም። ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንደ ያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ዓርብ ጥቅምት 14 2018 በኢትዮጵያ ዘመን አቆጣጠር፣ ኦክቶበር 24 2025 በግሪጎሪያን ካሌንደር መሰረት የዕለተ ዓርብ የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ ደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ መምበር ሁኑ። ጋት ሚዲያን በሱፐር ታንክስ ጨምሮ በተለያየ መንገዶች እየደገፋችሁ ነው፣ ስለምትደግፉ ከምንም በላይ አብራችሁ ስለሆናችሁ አብራችሁኝም ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። እንግዲህ በመጀመሪያው በዛሬው ዕለት የዲሞክራሲያዊ ስምረት ትግራይ ስምረት በትግራይ ጊዜያዊ አስተዳደር የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚደንት በነበሩት በአቶ ጌታቸው ረዳ በአሁኑ ሰዓት በሚኒስትር ማረግ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በሆኑት በሳቸው ጊዜያዊ ሰብሳቢነት የተመሰረተው የዲሞክራሲያዊ ስምረት ትግራይ ስምረት የመጀመሪያ መስራች ጉባኤውን በአዲስ አበባ አራዳ ፓርክ ፒያሳ በመልሶ ማልማት በለማው ፒያሳ እያካሄደ ይገኛል። እንግዲህ በዚህ ፕሮግራሙ በዛሬው ዕለት ማለት ነው። የድርጅቱን ሊቀመንበር ጨምሮ የስራ አስፈጻሚ እና የሚመለከታቸውን የብሔራዊ ምክር ቤቱን ጨምሮ ሊቀመንበር፣ ምክትል ሊቀመንበር፣ አስፈጻሚ እንደሚያደራጅ ይጠበቃል። እንግዲህ ፓርቲው ሲመሰረት እንደምታስታውሱት የትግራይ ሕዝብ የገባበት ችግር ውስብስብና የተለየ ነው። ይሄ ውስብስብና የተለየ ችግር ደግሞ በዘልማዳዊ ወይንም በተለመደው መንገድ ሊፈታ ስለማይችል አዲስ አካሄድ ያስፈልጋል። ለዚህም አዲስ አካሄድ ፓርቲው ዝግጁ ነው በሚል ነው እንግዲህ በወቅቱ በምስረታዊ ወቅት የተነገረው። የምርጫ ቦርድም እንግዲህ በወቅቱ ለሶስት ወር ነው ፍቃድ ሰጥቶት የነበረው እንደምታስታውሱት፣ ወደ ግንቦት 18 አካባቢ ማለት ነው ፍቃድ ተሰጥቶ የነበረው ያኔ ፍቃድ ሲሰጥም ለሶስት ወር ብቻ ያገለግላል። በዚህ ሶስት ወር ውስጥ ጠቅላላ ጉባኤ በማድረግ ምርጫ ምንድን ነው የመጀመሪያውን የፓርቲውን መመስረቻ ማካሄድ አለበት የሚል ማሳሰቢያ ነበረው። ምናልባት ደብዳቤውን የተሰጠውን ፍቃዱን ባነብላችሁ ምንድን ነው የሚለው የፖለቲካ ፓርቲዎች ጊዜያዊ የምዝገባ ፍቃድ ብሎ በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 ዓ ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት ይህ የክልላዊ የፖለቲካ ፓርቲ ጊዜያዊ ምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ስምረት ዛሬ ግንቦት 18 ቀን 2017 ዓ ም ተሰጥቶታል ይላል ማሳሰቢያ ብሎ ከታችን እንዳልኳችሁ ይህ ጊዜያዊ የምዝገባ ፍቃድ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ሲሆን፣ የሚያገለግለውም ለሶስት ወር ነው። ስለዚህ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ እነኚህ ተከታታይ እንግዲህ ነሐሴ ላይ ነሐሴ መጨረሻ ኦፍኮርስ በቅዳቸው ይዘውት የነበሩት ሰኔ ውስጥ የመመሰረቻ ለማድረግ ነበር፣ ግን ትግራይ ውስጥ ባለው የጸጥታ ሁኔታ ከዛም ባለፈ ደግሞ የፓርቲው በተደጋጋሚ እንዳመለከተው የፓርቲው የመቀሌ ቅርንጫፍ ጽሕፈት ቤትም ዘረፋ ተፈጽሞበት ነበረ። በዚህ ምክንያት እንግዲህ መቀሌ ከማድረግ ባለው ሁኔታ አዲስ አበባ አስቀድሜ እንዳልኳችሁ ፒያሳ አራዳ ፓርክ ውስጥ የመጀመሪያ የምስረታ ጉባኤውን እያደረገ ነው። እውነት ነው የትግራይ ፖለቲካ ውስብስብ ሆኗል። የውጭ ኃይሎች እጃቸውን አስገብተውበታል። የታጠቁ ኃይሎች በትግራይ ፖለቲካ ውስጥ ተዋናይ ናቸው። በጣም በጣም ብዙ ፓርቲዎች በአንጻራዊነት አሁን በቅርቡ እንኳ የትግራይ ትውልድ ፓርቲ የሚባል የተመሰረተ አለ። ሹም ተምቤን በተመሳሳይ ፍቃድ ያገኛለ ሶ ፓርቲዎች በቁጥራቸው እየበዙ ነው። ይሄ ለ ምናልባት ጥሩ ነው ሊባል ይችላል። ለምንድነው ለመልቲ ፓርቲ የሆነ ለፓርቲ ዲሞክራሲ ጥሩ ነው ሊባል ይችላል። ግን ሰብሰብ ባለመልኩ ሳይበታተን የህዝቡን ጥያቄ ለመመለስ በዛ ላይም አሁንም ሰብሰብ ብሎ የመንግስትን ስልጣን በመያዝ ሰላምን፣ ልማትን፣ ፍትህን፣ ዲሞክራሲን፣ ብልጽግናን የትግራይ ህዝብ የሚሻውን የመልካም አስተዳደር ጥያቄ ለመመለስ በተለየ መንገድ መጓዝ ያስፈልጋል። ምናልባት ለዲሞክራሲያዊ ስምረት ትግራይ እንግዲህ ሊቀመንበር፣ ምክትል ሊቀመንበር፣ አስፈጻሚ የብሔራዊ ምክር ቤቱን ያደራጃል። መልካም የፓርቲ ምስረታ እመኛለው በግልም እንዲሁም እንደ ጋት ሚዲያ ማለት ነው። ሁለተኛው እንግዲህ ኦፍኮርስ ብር ሜትሪክስም ዘግቦታል ከተለያዩ የመረጃ ምንጮቼ ለማጣራት እንደሞከርኩት ከሰላሳ አንድ አመት በኋላ ኢትዮጵያ እንደገና አዲስ የኢነርጂ ፖሊሲ በማርቀቅ ወደ ሚኒስትሮች ምክር ቤት መመራቱን ለማረጋገጥ ተችሏል። እንግዲህ የዛሬ ሰላሳ አንድ አመት በፊት የተዘጋጀው የኢትዮጵያ የኢነርጂ ፖሊሲ አጠቃላይ ታዳሽ ኃይል ላይ መሰረት ያደረገ ሆኖ ታዳሽ ኃይል ማለት ሌላ ነገር አይደለም ከውሃ፣ ከንፋስ፣ ከፀሐይ፣ ከጂኦተርማል እና ይሄ ባዮጋዝን የጨመረ እነዚህ ላይ የተመሰረተ ሆኖ ይሄ ነው ፖሊሲው። ከዚህ ውጭ አለው ለምሳሌ የኒክሊየር ኢነርጂ ቢጠየቅ ያኔ ፊዝብል አልነበረም። ወይንም አሁን የግሪን ሃይድሮጅን የሚባል ውሃን ምንድነው የሚባለው ውሃን ምንድነው ስፕሊቲንግ ዋተር ውሃን በቴክኖሎጂ ስፕሊት በማድረግ ሃይድሮጅኑን ኤችቱኦ ሃይድሮጅን ሁለት ሃይድሮጅንና ኦክሲጅን ዘንድ ይሄንን ኤችቱኦን ከውሃ ላይ ስፕሊት በማድረግ ወደ ኢነርጂ የመቀየር ትልቅ ኢነርጂ ነው። ያም የግሪን ሃይድሮጅን የሚባለው ማለት ነው። የቴክኖሎጂ ባለሙያዎች የበለጠ እዚህ ካላችሁ ልታብራሩ ትችላላችሁ። ስፕሊት የማድረጉ ሃይድሮጅንና ኦክሲጅንን የመለየቱ በጣም ኮስት የነበረ ነው። የዛሬ 19 ሶሪ 1984 ላይ ይሄ እጅግ ከባድ ይባል የነበረ ቴክኖሎጂ ነው። ዝሮዝሮ ዝሮ በዚህ መሰረት ኢትዮጵያ አዲስ የኢነርጂ ፖሊሲ አሁንም ስቲል ታዳሽ ኃይልን ያካትታል፣ የኒክሌር ኃይልን በታዳሽ ኃይል ውስጥ እንዳልኳችሁ፣ ፀሐይ፣ ነፋስ፣ ባዮጋዝ፣ ሃይድሮኤሌክትሪክ ዳሞች፣ ከውሃ የሚመነጫው እነዚህ በሙሉ አስቀድሞ የነበረው ፖሊሲ ይቀጥላል። ታዳሽ ኃይል ፕላስ የኒክሌር ኢነርጂን የግሪን ሃይድሮጅንን እንደ አማራጭነት አሁንም። ሌላ ደግሞ ኤነርጂ ስንል እኛ የምናውቀው የነበረው ለምሳሌ አስቀድሜ የጠቀስኳቸው ነው። ነገር ግን አሁን ጎዴ ላይ እስከ አንድ ሺህ ሜጋዋት የማምረት ያም በፖሊሲ መደገፍ ስላለበት ማለት ነው፣ ከናቹራል ጋዝን በመጠቀም ስለዚህ ታዳሽ ኃይል፣ የኒክሊየር ኃይል፣ የሃይድሮጅን ኃይል፣ የግሪን ሃይድሮጅን ኃይል ከተፈጥሮ ጋዝ የማመንጨት እሱንም በመጨመር ሌሎችንም በማካተት ከዛ ባለፈ ደግሞ ኦፍኮርስ በኋላ ላይ ማሻሻያ ተደርጎ ነበር የግል ሴክተሩ ወደ ሀይል ማመንጨት እንዲገባ ባለሀብቱ ማለት ነው ከዛ ባለፈ ፐብሊክ ፕራይቬት ፓርትነርሽፕ መንግስትም መንግስትም የግል ተቋማት እንዲሁም ህዝቡ አክሲዮን በመሸጥ ለምሳሌ የኢትዮጵያ መዋለ ሰነድ ወደ ገበያ ይቀርባል ሰው መንግስትና የግል ባለሀብቱ ፕላስ ህዝቡን ሸር በማድረግ ዳም ግድብ ሊሰሩ ይችላሉ። በተለይ መካከለኛ ዳሞች መስኖ ያላቸው ለምሳሌ አንድ ትልቅ ካምፓኒ ቢኖር መስኖ ያለማል። ለመስኖ በሚሰራው ግድብ ላይ በተመሳሳይ ለሆነ አካባቢ ራሱ ካምፓኒውን ራሱ ድርጅቱን ጨምሮ የሚያንቀሳቀስ ለሆነ አካባቢ መካከለኛ ሁለት መቶ መቶ ሜጋዋት የሚያመነጩ ሊሰራ ይችላል። ያኔ መንግስት እንደ መንግስት ሸር ኮንትሪት የሚያደርግበት የግል ባለሀብቱን በተመሳሳይ ህዝቡም እንዲሁ ደግሞ አዋጭነት ጥናት ተሰርቶ አክሲዮን የሚሸጥበት እንደኚህ በፐብሊክ ፕራይቬት ፓርትነርሽፕ የግል ሴክተሩ ፕላስ ሴክተሩ ለውጭ ክፍት በሚሆንበት ደረጃ እስከዛሬ የነበረው ኢነርጂው ሞኖፖሊ በኢትዮጵያ ደረጃ ላይ የተያዘው ነገር ግን ወደፊት ሶላር ፋርም ሰፋፊ የሶላር ኢነርጂ ላይ መሰማራት እንፈልግ ካለ የንፋስ ሀይል ማመንጫዎች ላይ የሚሰማራ ካለ፣ እንዳልኳቸው አስቀድሞ በፖሊሲ ውስጥ በሚካተቱት ላይ የግል ሴክተሩ ለኢትዮጵያ ኤሌክትሪክ ዩቲሊቲ ሀይል በሚሸጥበት አሁን ሀይል እያመነጨ ያለው ኢትዮጵያ ውስጥ የኢትዮጵያ ኤሌክትሪክ ፓወር ነው እያመነጨ ለኢትዮጵያ ኤሌክትሪክ ዩቲሊቲ የሚሸጠው ማለት ነው። ስለዚህ ኤንዋይስ እንግዲህ የፕላን እና ልማት ሚኒስትር ሚኒስትር ኦፍ ፕላኒንግ ን ዲቨሎፕመንት ከሚኒስትሪ ኦፍ ወተር ን ኢነርጂ ከውሃና ኤነርጂ ሚኒስትር ጋራ እንዲሁም ኮንሰልተንቶች ጋራ በመሆን ለባለፉት ሁለት ዓመት ተከታታይ ሁለት ዓመታት የሌሎች ሀገራትን ተሞክሮ፣ የኢትዮጵያን አሁናዊ አቅም፣ የወደፊት ኢኮኖሚያችንን ታሳቢ ባደረገ መልኩ ይህንን በማጣመር አዲስ የኢነርጂ ፖሊሲ ተዘጋጅቶ ተጠናቋል። በቅርቡ ወደ ሚኒስትሮች ምክር ቤት የሚላክ ይሆናል። ሚኒስትሮች ምክር ቤት ደግሞ የሚያጸድቀው እንደሚያጸድቀው ነው የሚጠበቀው እየተከታተል ስቲል መረጃዎችን ወደ እናንተ ማድረሳቸው ይሆናል። ሌላው እንግዲህ በሶስተኛ ደረጃ በጋት ውሎ ወደ እናንተ ቢደርስ ብዬ ያዝኩት መረጃ እንግዲህ ከአፕሪል 2 ጦርነቱ በተጀመረበት ወቅት በሁለቱ ተፋላሚ ኃይሎች አልቡርሃን እና ጀነራል ደጋሎ በተለምዶ ሄሜቲ ብለን የምንጠራው፣ በዚህ በሁለቱ ተፋላሚ ኃይሎች መካከል ጦርነት ከተጀመረ በኋላ ሁለቱ ስልጣንን ቴኮበር ለማድረግ ነው ጦርነቱን የጀመሩት። ሁለቱ ኃይሎች የፈጣን ድጋፍ ኃይሎች በሄሜቲ እየተመራ ወራስ ደግሞ የሱዳን ወታደራዊ መንግስት ደግሞ ባልቡርሃን እየተመራ። ከዛ በኋላ ጦርነቱ ከተጀመረ በኋላ ግን ተዋናዮች እየጨመሩ ነው የመጡት። በአሬሴፍ በኩል የራሳቸው ኢንተረስት ያላቸው ኃይሎች አሉ። በሚሊተሪ ዊንጉ በኩል ደግሞ የራሳቸው ኢንተረስት ያሉ። ይሄ በግልጽም ብዙ ጊዜ ስለሚጠቀስ በዛ በጀርባ ሳውዲ አረቢያ አለ፣ የራሱ ኢንተረስት አለው። የየመን አለ፣ የየመን ሀውቴዎች የኢራንን ኢንተረስት ተሸክመው፣ ኤሪትሪያ የራሱ ኢንተረስት አለው። በጣም ከተሳካለት ከሰላን ቴኮቨር የማድረግ ኢንተረስት አለው። ይሄ እንግዲህ በተደጋጋሚ በኢሳያስ በሰርክሉ ውስጥ ከኤርትራ ምርጡ ከተማ ከሰላ ነው ብሎ የሚጠቅስበት አለ። ከሰላን የኤርትራ ነው ብሎ የሚጠቅስበት ዋነኛው ምክንያቱ አጼ ዮሐንስ በህይወት ትሪቲ ከኮሎኔል ህይወት ጋር ከእንግሊዛዊ ጋር በነበራቸው ስምምነት ኢትዮጵያ በ በሱዳን የነጻነት ታጋዮች በወቅቱ ነጻ ለመውጣት በሚያደርጉት በደርጉሾች የእንግሊዝና የግብፅ የጋራ የነበረ አንግሎ ኢጅፕሻን ስለነበረ ሱዳንን ይገዛት የነበረው በዛ የተከበበውን ጦር አጼ ዮሐንስ ወይም ኢትዮጵያ ልታስለቀቅ በምላሹ እስከ ቦጎስ የሚባለው ከሰላን የሚጨምረውን ድረስ ደግሞ ቦታ ልታስረክብ የህይወት ትሪትን ተስማምተዋል። ያንን የህይወት ትሪት መሰረት አድርገው ኤሪትሪያን በጣም ለናሽናሊዝም ከፍ ያለ ሲሆን ከሰላ የኛ ግዛት ነው፣ የጀበርቲዎች ያሉበት የሚላለ ቁጥራቸው እስከ አስራ አምስት ሺህ የሚሆኑ የከሰላ ሚሊሻዎችን አስታጥቆ በአካባቢው እንዲንቀሳቀሱ አድጓል። እነዛ ሚሊሻዎች ደግሞ ከጀነራል አልቡርሃን ጎን ነው የተሰለፉት። ከዛ ባለፈ ሳዋን ጨምሮ በግዙፍ ወታደራዊ ስልጠና ይሰጣል። ለዚህ ለወታደራዊ ለጀነራል አልቡርሃን ማለት ነው። ዝሮ ዙሮ ከአፕሪል 2023 ጀምሮ የካርቱም ኢንተርናሽናል ኤርፖርት ተዘግቶ ነው የኖረው ለአገልግሎት። እንግዲህ በባለፈው ወደ እናንተ መልእክት ማድረስ ሞክሬ ያለሁኝ፣ ኦፍኮርስ ማክሰኞ ዕለት ክፍት እንደሚደረግ ተነገረ። ሰኞ ነው ሰኞ ኦፊሻል ላውንች ተደረገ። ከነገ ማክሰኞ ጀምሮ የካርቱም ኢንተርናሽናል ኤርፖርት ለአገልግሎት ክፍት ሆኗል ሲባል ወዲያውኑ አርኤስኤፍ ማክሰኞ ዕለት ጥቃት ፈጸመ። የባድር የሚባል የፕራይቬት የግል አውሮፕላን ወይንም የመንገደኞች አውሮፕላን የባድር ኤርላይንስ እንግዲህ ሪፖርቶች የሚሉት ካፒቴኑን እና ረዳት ካፒቴኑን እንዲሁም የበረራ ሰራተኞችን ይዞ በባዶ ውስን የበረራ ሰራተኞችን ይዞ በባዶ አረፈ። አርባ ደቂቃ ከቆየ በኋላ ተነስቶ ሄደ ነው የሚሉት። ኦፊሻሎች ደግሞ የሱዳን አርሚ ኦፊሻሎች ወይም የወታደራዊ ካውንስሉ ደግሞ አመራሮች አገልግሎት ሰጥቷል ነው የሚሉት ያው ዳት ፖለቲካል ኢለመንት አለው። ኢኮኖሚክ ኤለመንትም አለው። የአገልግሎት እየሰጠ ብሄድ እንግዲህ ካርቱም ሀብ ነው። በዚህ የኢትዮጵያ አየር መንገድም ሌሎችም አየር መንገዶች ሀብ ነው። በቀጠ ነው በባዶ በረራ አድጎ ነበር። እንዳልኳችሁ ማክሰኞ ጥቃት ፈጸመ፣ ዘንድ ሮብ ዕለትም ጥቃት ፈጸመ። ትናንት ሀብ ውስጥ ደግሞ በሰባት ድሮኖች ጥቃት መፈጸሙን ነገር ግን እስቲል አሁንም የወታደራዊ ካውንስሉ አመራሮች የደረሰው ጥቃት አነስተኛ ነው እያሉ ነው። ግን ማክሰኞ ከተደረገው ከበደር ኤርላይንስ በረራ ውጭ ከትናንት በስቲያ ሮብም ትናንትም ሐሙስም በረራ አልተካሄደም። በተመሳሳይ ዛሬም ጥቃት ይጠበቃል። እንዳልኳችሁ ዋነኛ የሄሜቲ ወይንም የደጋሎ ዋነኛ የጥቃት ማዕከል ይሆናል ተብሎ የሚታሰበው ኤርትራ ነው የሚጠበቀው። እንግዲህ ማለት ኤርትራ የሱዳን ወታደራዊ መንግስት የጦር ጀቶቹ የቀሩትን እንግዲህ ካርቱም ኢንተርናሽናል ኤርፖርት፣ ካርቱም ኤርፎርስ ላይ በጣም ከፍተኛ የሆነ ጥቃት ተፈጽሞ ወድመዋል። ከዛ ባለፈ ግን ከወደሙት ባለፈ የተወሰኑ የቀሩትን ወደ ምጽዋና ወደ አስመራ ነው የሸሹት ሰው እዛ አካባቢ ደግሞ በመረጃ በማስረጃ ወደ እናንተ እንዳደረስኩት ትናንት ከኢራን የተነሱ የአይአርጂሲ የኢራን ምንድን ነው የኢራን ሪቮሉሽነሪ ጋድ ኮፕስ የሚባል ንብረቱን የነሱ አውሮፕላኖች የሆኑት ምጽዋ ላይ እያረፉ ትጥቅ ስንቅ እያጓጓዙ እንደሆነ ነው የሚገለጸው። ኦፍኮርስ በሁለት መንገድ ነው የሚገለጸው። አንዳንዶቹ የለም ይሄ ከኢትዮ ኤርትራ አንጻር በተለይ በዚህ በሬድሲ በኢትዮጵያና በኤርትራ መካከል ባለው ፍጥጫ ለዛ የሚሆን የጦር መሳሪያ ነው እየተጓጓዘ የሚለዋሉ ኖኖ ኢራን በዋነኝነት የጦር መሳሪያ እያቀረበ ያለው ለሱደን ወታደራዊ መንግስት ነው ባልቡርሃን ለሚመራው የሚሉ አሉ። ዞሮ ዞሮ ከኢራን የሚደረግ በረራ መልሶ ለእስራኤል ስጋት ነው፣ ለእኛ ለኢትዮጵያም ስጋት ነው፣ በቀጠናው በግጭት ውስጥ እንዲቆይ ለማይፈልጉ ኃይሎች ደግሞ ስጋት ነው የሚሆነው። ከምንም በላይ ግን ለፈጥኖ ደራሽ ለፈጥኖ ምንድን ነው ራፒድ ሳፖርት ፎርስ የፈጣን ድጋፍ ኃይሎች ለዚህ ኃይል ደግሞ እጅግ በጣም ስጋት ነው። እንግዲህ እየተጠበቀ ያለው እስካሁን በቀጣይ ጀነራል መሐመድ ሀምዳን ደጋሎ በዚህ ላይ ጥቃት፣ በኤርትራ ላይ ጥቃት ይፈጽማል የሚል ተደጋጋሚ ሪፖርቶች እየወጡ ነው። እሱን እናያለን። በነገራችን ላይ አፕሪል 2023 ጀምሮ በተነሳው ግጭት እንግዲህ ከሁለት ዓመት እንግዲህ ደፍኗል። ከሀያ ሺህ በላይ ሰዎች መሞታቸውን አስራ አራት ሚሊዮን ዜጎች መፈናቀላቸውን አንዳንዶቹ በነገራችን ላይ ይሄ የተባበሩት መንግስታትና የአሜሪካ እና አውሮፓ ውስጥ ያሉ ዩኒቨርሲቲዎች ጥናት ነው። ሀያ ሺህ ገደም ሀያ ሺህ ፕላሶች ሙተዋል የሚሉት አንዳንዶች ደግሞ ነው ኖኖ የሟቾቹ ቁጥር ከመቶ ሰላሳ ሺህ በላይ ይልቃል የሚል ሪፖርቶች እየወጡ ነው ያሉት። በዚህ ሂደት በዚህ ሂደት በዋነኝነት እንዳልኳቸው ግጭቱ ሁለቱ ኃይሎች ለስልጣን ሽኩች ያደረጉት ቢሆንም ሌሎች ተዋናዮች ተጨምሩበት ተጨምረውበት ሱዳን አሁን ዛሬ ፕሌይግራውንድ ነው የፕሮክሲ ዋር፣ የግጭት ማዕከል ነው። ለምሳሌ መጀመሪያ ሩሲያ ለረፒድ ሰፖርት ፎርሱ ድጋፍ ይሰጥ ነበር። ነገር ግን ለራፒድ ሰፖርት ፎርሱ ድጋፍ እየሰጠ ከቆየ በኋላ ቱርክ ሰፖርት የምታደርገው ኃይል ሶሪያን መቆጣጠሩን ተከትሎ ሶሪያ ላይ ላታኪያ ፖርት ላይ ያለው የሩሲያ ናቫል ቤዝ ችግር ሲገጥመው ወደፊት መልቀቁ አይቀርም። ምን ያህል ጊዜ ሊቆይ ይችላል? እንግዲህ አልሻራ ወደ ክሬምሊን ወደ ሞስኮ ተጉዞ ከቭላዲሚር ፑቲን ከሚመለከታቸው አካላት ጋር ተነጋግሯል። አንዳንዶቹ የቀድሞውን የሶሪያ ፕሬዚደንት በሽር አላሳድን ተላልፈው እንዲሰጡ ጠይቀዋል። ምናሚታት ፖለቲክስ ሊጠይቅ ይችላል። ግን ከዛ ባለፈ የሶሪያን መሰረተ ልማት የመጠገን የትጥቅና ስንቅ ድጋፍ በባላንስ ኦፍ ፓወር ደግሞ እስራኤልም በጣም የጎላን ሄትን ጨምሮ ለደማስቆ አርባ ኪሎ ሜትር ገደማ የተጠጋ ፖስቶችን ሚሊተሪ ፖስቶችን እያቋቋመች ስለሆነ ከምዕራባውያን ጋርም ባለው ለባላንስ ኦፍ ፓወር ሊፈልገው ይችላል ለተወሰነ ጊዜም ላታኪያ ላይ ያለው የራሽያ እና ባልቤዝ እንዲቆይ ሊፈቅድ ይችላል። ነገር ግን የቱርክ ስለሆነ በዋነኝነት እየደገፉ ያለው ሶሪያን በቀጣይ ላታኪያ ላይ የቱርክ ናቫል ቤዝ መኖሩ አይቀርም። ሶ ሚለቅ ከሆነ በዚህ ቀጠና በቀይ ባህር ቀጠና የግድ ሩሲያ ምን ያስፈልገዋል? ኔቪ ያስፈልገዋል። ያኛው ያ ደግሞ ለ25 ዓመት ኮንትራት ራይት አፕ ያደረገበት የፖርት ሱዳን ስላለ አስቀድሞ ለረፒድ ሰፖርት ፎርስ በተለይ ያኔ ምንድን ነው ቅጥር ተዋጊዎች የሚባሉት በነበሩበት ወቅት ያቀርቶ አሁን ያንን ድጋፍ አንስቶ ለራፒድ ሰፖርት ፎርስ እየሰጠ ነው ያለው ማለት ነው። በዚህ ሁሉ ሂደት ሌሎችም እንዳልኳችሁ የመካከለኛው ምስራቅ በተለይ የገልፍ ስቴት የሚባሉት ፍላጎታቸውን ወይንም ኢንተረስታቸውን በተለያየ መንገድ ለማስፈጸም እየሞከሩ ነው ያሉት። ኳታር የራሱ ኢንተረስት አለው፣ ዩኤ የራሱ ኢንተረስት አለው፣ ሳውዲ አረቢያ የራሱ ኢንተረስት አለው፣ ግብፅ እዛ ውስጥ የራሱ ኢንተረስት አለው፣ ኢራን ኢንተረስት አለው። የነዛ ሁሉ ኢንተረስት ፕሌይግራውንድ ሆኖ እያገለገለ ያለበት ሁኔታ ነው ያለው። ሩሲያም የራሱ ኢንተረስት ነበረው። መጀመሪያ በዋግነር በኩል ለአርኤስኤፍ ድጋፍ ሲሰጥ ከቆየ በኋላ እሱን አንስቶ እንደገና ሩሲያ በአብዛኛው የሱዳን የሚሊተሪ ሎጂስቲክሶች ታንኮች፣ መድፎች ሩሲያ ሰራሽ ስለሆኑ መለዋወጫን ጨምሮ ተተኳሾችን በሙሉ ለአልቡራህን ድጋፍ እያደረገ ነው ያለው። አሁን በሁለቱ ኃይሎች መካከል ያለው ውጊያ ከግራውንድ ከእግረኛ ውጊያ አልፎ ወደ የአየር ውጊያ፣ በተለይም ድሮኖች ማርሽ ቀያሪ የሆኑበት ሁኔታ ነው ያለው። በዚህ ሂደት እንግዲህ ቱርክም የራሱ ኢንተረስት አለው። ቱርክ በቀጣይ በግልጽ አሰላለፉ ያው ይታወቃል። ቱርክ ለአልቡርሃን የመደገፍ ፍላጎት አላቸው። ነገር ግን ግብጾች እዛ ይደግፋሉ ይህ ይደግፋል በታዛቢነት እያዩ ነው ያሉት። እስካሁን የሰብአዊ ድጋፍ እየሰጡ ነው ያሉት። እንግዲህ በቀጣይ በሚሊትሪ ድጋፍ የሚሰጡ ከሆነ አብረን የምናየው ነው የሚሆነው። ዞሮ ዞሮ ግን ስቲል የፕሌይ ግራውንድ ነው እየሆነ ያለው። ሌላው እንግዲህ በመጨረሻ በጋት ቱሎ የአሜሪካ እስራኤል ፍጥጫ እናያለን። እንግዲህ የአሜሪካ ምክትል ፕሬዚደንት ጄዲቨንስ ቴላቪቭ ነበሩ። በተመሳሳይ ማርኮ ሩቢዮ ወደ ቴላቪቭ አቅንተዋል። ጄዲቫንስ ሲለቁ በዚህ በዌስት ባንክ ላይ የተሰጠው የውሳኔ እንግዲህ ዌስት ባንክ በቱስቴት ሶሉሽን የፓለስታይን ግዛት ነው ተብሎ የሚታሰበው አሁን የፓለስታይን ግዛት ይሁን እንጂ እስራኤል በ1967 ከያዘችው በኋላ ዌስት ባንክን እና ምስራቅ ኢየሩሳሌምን ከያዘች በኋላ ከ160 በላይ ሴትልመንት ኤሪያስ የሰፈራ መንደሮችን አቋቁማ ከ700ሺህ በላይ አይሁዳውያን በዛ ይኖራል። በዚሁ ኦክፓይድ ዌስት ባንክ በሚባለው ማለት ነው። ያም ብቻም ሳይሆን ሶስት ነጥብ ሶስት ሚሊየን እንደ ቢቢሲ ዘገባ ከ3 ሚሊዮን 300 ሺህ በላይ ፍልስጤማውያን ደግሞ በዛ ይኖራሉ። ስለዚህ ይሄንን ይህን ዌስት ባንክን የእስራኤል ሶቨርኒቲ አካል በቱስቴት ሶሉሽን የፍልስጤም ግዛት ሆኖ አይሁዳውያንም ፍልስጤማውያን የሚኖሩበት ማድረግ አንድ ነገር ነው። ነገር ግን ኦቨር ኦል ሶቨርኒቲ ይሄ ለታይታ ዝም ብሎ ሲምቦሊክ ከሆነ ሰየው ይላል ጄዲ ቫንስ። ነገር ግን የእውነት ውሳኔ ከሆነ ግን ትክክል አይደለም። ለመካከለኛው ምስራቅ ወዳጆቻችን ለሳውዲ አረቢያ ማለት ነው ለዩናይትድ አረብ ሚሬት በአብርሃም አኮርድ ለተስማሙት ለነሱ የነገር ናቸው። ዌስት ባንክን እስራኤል ኦኮፓይድ እንደማትዘው፣ ይሄ የሚደረግ ከሆነ ግን ከቃላችን እኛም የትረምፕ ባለ ሀያ ነጥቤ ስምነት የሚሻርበት ሁኔታ ነው የሚመጣው የሚል ፍጥጫ አለ። ኦፍኮርስ ቤንያሚን ኔታ ነው ቤንጃሚን የተነሁ ነው እንደማያጸድቁት ይጠበቃል። በ25 ድጋፍ በ24 ተቃውሞ ነው የጸደቀው። በዋነኝነት እዛም ይሄ ድጋፍ አገኘ ማለት ቢሉ በቀጣይ በፓርላማው መታየት አለበት። ፓርላማውም ካየ በኋላ ደግሞ አሁንም ቤንጃሚን ኔታ ማጽደቅ አለባቸው። ሲምፕሊ የፖለቲካል ነው ወይንስ የዘላቂ ፍላጎት አካል ነው የሚለውን እንግዲህ በቀጣይ የምናየው ነው የሚሆነው በጣም ከጸደቀ እስራኤል ብቻውን የሚነጠልበት ሁኔታ ነው የሚቀረው። በእኔ የኔ ፐርሰናል ግምቴ አሁን ላይ ጽድቅ ይችላል ግን በዘላቂነት መቼ የሚለው የዛሬ ዓመት የዛሬ 30 ዓመት ካልሆነ በቀር ይህ አካባቢ ዌስት ባንክ የእስራኤል ግዛት ይሆናል የሚል እንግዲህ ያኔ የዛሬ 1ስ ዓመት የዛሬ 20 ዓመት እድሜ ከሰጠን እንዲህ ብለን ነበር ለማለት ምንድን ነው አዲሽናል አናልስ ቫሪያብሎችን ማየት ይጠበቅብናል። ነገር ግን ያለው ሁኔታ ይሄ ነው። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ደረሳችሁ። በጋት ዕለታዊ ምሽት በተለመደው ሰዓት ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ